ሰላም ውድ ኢትዮጵያውያን ወገኖቼ፣ እንደምን ሰንብታችኋል? እኔ ደራሲና ገጣሚ አድማሱ አረሩ ነጋሽ ይባላለሁ። የህዳሴ ግድብ 14ኛ ዓመትን በተመለከተ በመጋቢት ሀያ ሰባት በጊዮን ሆቴል አዳራሽ ለህዝብ እየቀረበውን ግጥም ነው አሁን ማነብላችሁ። ሀሳባችሁን፣ ትኩረታችሁን ወደ እኔ እንድታደርጉ ጠይቃለሁ። ወደ ግጥሙ የአሸናፊነት አርማ የዝንታለም እቅድ የዝንታለም ምኞት የዝንታለም ሩጫ የዝንታለም ግዞት የዝንታለም መሻት የዝንታለም ጉጉት የዝንታለም አምሮት የዝንታለም ቅዠት አባይ ታልፎ የተሰጠ የራስ ግን የሌላ አቅማልባ አርጎ ለባዕዳን ያደላ ጭፍን ያለ አባይ ጭክን ያለ ጉዳይ ጠንካራ ልባቶ ዘመን ያስቆጠረ ገና ጊዜው ደርሶ ሁሉም ውስጥ አደረ አባይ ማደሪያ ሳይኖረው ግንድ ይዞ እየዞረ የበላውን ሲያበላ ጾም እያሳደረ ለባዳን አዳልቶ ወገን ያስመረረ ከቁጭት በላይ ቁጭት ውስጣችን አኖረ አባይ እኮ ነጓች ነው ሁሌም መንገደኛ አባይ እኮ አውራ ነው ደፋር ነው አርበኛ አባይ ባለቅኔ አባይ ዘለሰኛ አባይ ለቤት ቀጋ ለባዕድ ምቹ አልጋ አባይ እንቆቅልሽ ሁሉን ትቶ መናኝ ለጽድቅ ያልተጓዘ ኮንኖ አስኮናኝ አባይ ህብረ ብሔራዊ ክብር ህብረ ብሔራዊ ቀመር ለትውልድ ያኖረ ቁምጥጥ ያለ ብርቱ መልስ የአብሮነት ምንዳ ህዳሴ ነበረ ህዳሴ ቋንቋ ነው የሁሉ መግባቢያ ባለ ደም ቀለም ነው የታሪክ መጻፊያ በዓለም ታሪክ አምባ ሰንደቃችን ልቆ በበርካቶች ህብር ጠንካራ ሰንሰለት ትርጉሙ ረቆ ህዳሴ አርማ ነው ብሔራዊ ኩራት ህዳሴ ተስፋ ነው አሻግሮ የሚያዩበት ህዳሴ ውደት ነው የተጋመድንበት። ህዳሴ ህብረት ነው የጥንቱ ትስስር የተሰናሰልነው ነው የተዋሃን ቅምር። ድህነትን ንዶ ሀገር ሊያበለጽግ የእውቀት ፈርቀዶ በተዋበው ህብር ደመቀ ህዳሴ በአባይ ላይ ከብዶ። የወረስነው ጀግንነት የታጠቅነው ወኔ የልማት አርበኞች አድርጎናል ወገኔ። የአብሮነት ልኩ ሰምና ወርቅ ውህድ ህዳሴን ሲያሳካ ልማት በየፈርጁ ልምላሜው መስኩ እድገት ነበር ለካ። በእሳት ተፈትነን ነጥረን ያ ወተናል። ፍሬ እያፈራን ማደጉን መርጠናል። ከታደለን ዘመን ማማሪያ መድመቂያ በራችልን አገር በራች፣ በህዳሴ ታላቋ ኢትዮጵያ። የብር ጥምረት ማማ የእኛነት ማስጌጫ፣ የእኛው መለወጫ ክብራችን ነሽ አንቺ፣ የአሸናፊዎች አርማ ማሳያ መግለጫ። እልል በይ አገሬ እልል በይ ኢትዮጵያ፣ ከእንቁ አልማዝ ብለጭ፣ በከዋክብት ጉባኤ በዓለማት ዙሪያ እናንት ጀግና ልጆች አድምጡኝ ባካችሁ፣ ሕዳሴ ልውናዬ ክብሬ ሄደው ብላችው ትልማችሁ ረዥም ዝናር ማንገቻችሁ ወኔ ራይ አሰንቆ ሰንደቅ አስይዟችሁ የስኬቱን ምስጢር ትጋት ነው ሲሏችሁ በአጠረ ጊዜ የገዘፈ ስኬት እያስጨበጣችሁ እንዴት አንመካ እንዴት አንኩራባችሁ? እንዴት አንመካ እንዴት አንኩራባችሁ? ዛሬማ ከፍ አለን በሕዳሴው ስኬት ድምቅምቅ ብለናል፣ በተባበረ ክንድ ሀገርን ከፍ አርገን ለዓለም አሳይተናል። ችግሩን ተጋፍጠን ትውልድ አዘምነን እድገት ለውጥ እንዲታይ እንዳንድ ሰውሆነን በአብሮነት ጸንተን ከታሰበው ፈጥነን ተባብረን በመስራት ከደመቀው ደምቀን ቃል ኪዳን ሳይታጠፍ አደራም ሳይበላ የሕዳሴው ግድብ በእኛው ልጆች ጎላ ይውለብለብ ከፍ ብሎ የአሸናፊነት አርማ ይብራ ይጥመቅልን፣ የድል ሰንደቃችን የልማቱ ካስማ፣ ፍንቱ ይበል ይውጣ ይፍካ ወጋገኑ፣ የድል ፍሬ ይዘው የመጣው ካሁኑ። የአገር ልጆች ኩራት የትውልድ ምልክት፣ ህብረ ብሔራዊ አርማ የሺህ ዘመን ሐውልት፣ የኢትዮጵያዊነት ደም የአበሻነት ትርጉም፣ ተክቶ ማጥፋት ሆኗል ድህነትን ደጉም፣ እድገት ብልጽግና ሆንና ገትላችን ውጣ ውረድ አልፈን ሊፈታ ህልማችን ተቃርቦ አየ ነው ሊሆነን ዝክራችን። ይኸው ነው ህዳሴ ይኸው ነው ክብራችን። ይኸው ነው ህዳሴ ይኸው ነው ክብራችን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላ ዓለም ትኑር። ኢትዮጵያ ታሸንፋለች። ከደራሲና ገጣሚ አድማሱ አረሩ ነጋሽ ጊዜ